የተወደዳችሁ እና የተከበራችሁ የቋንቋ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬ ደግሞ በአዲስ ዝግጅት ሌላ ፕሮግራም ይዤላችሁ መጥቻለሁ። ይዤው የመጣሁት ፕሮግራምም የአማርኛ ቃላትን በእንግሊዝኛ ፊደላት ተጽፎ ቀጥታ በእንግሊዝኛ ፊደላት የተጻፈው ቃሉ ግን በቀጥታ የአማርኛውን ትርጉም የያዘ ሲሆን እሱን እንዴት ማንበብ እና መጻፍ እንደምንችል መጀመሪያ በእንግሊዘኛ ቀጥሎ በአማርኛ እያደረጉ ጽፌ ቪዲዮ እንደምታዩት ተዘጋጅቷል። ስለዚህ እንደሚከተለው የሚቀርብ ይሆናል። ዝግጅቱን ተከታተሉ። እሺ፣ መጀመሪያው ላይ ስመጣ መጀመሪያው ላይ ሰላም፣ በአንድ ላይ ሰላም፣ ደግመዋለው፣ ሰላም እዚኛውም ስታዩት የአማርኛው ደግሞ አሁንም ሰ ላ ን በአንድ ላይ ሰላም። እሺ ቀጥሎ ያለው ደግሞ እ ን ዴ ት ነ ህ እንዴት ነህ። እደግመዋለሁ እንዴት ነህ። የአማርኛውንም እንደምታዩት እ ን ዴ ት ነህ እንዴት ነህ። ቀጥሎ ያለው ደህ ና ነ ኝ በአንድ ላይ ደህና ነኝ። ደግመዋለሁ ደህና ነኝ። ቀጥሎ ያለው ፊት ለፊት ያለው የአማርኛውም ስታዩት ደ ህ ና ነ ኝ በአንድ ላይ ደህና ነኝ ሚል ይኖረዋል። ስለዚህ ቀጥሎ ያለውን ስናየው ደግሞ ስራ ጥሩ ነው፣ በአንድ ላይ ስራ ጥሩ ነው። የአማረኛውም ስራ ጥሩ ነው ይላል። እሺ ቀጥሎ ያለው ደግሞ የትነህ ት፣ በአንድ ላይ የትነህ፣ ደግሞ አለው የት ነህ ቀጥሎ ያለው የአማርኛውም ስታዩት የት ነህ የት ነህ የሚል ይሆናል። እሺ ቀጥሎ ያለው ደግሞ የሰው ስም ነው በእንግሊዝኛ እንዴት መጻፍ እንደምንችልና እንዴት ማንበብ እንደምንችል የሚያሳይ ሲሆን መጀመሪያ በእንግሊዝኛ ቀጥሎ ደግሞ በአማርኛ ተጽፏል። እሱን ቪዲዮውን በቀጥታ ብትመለከቱ በቀላሉ የምትረዱት ይሆናል። እሺ የመጀመሪያውን ስናየው መ ሰ ረ ት በአንድ ላይ መሰረት። እደግመዋለሁ፣ መሰረት። ቀጥሎ ያለው የአማርኛው መ ሰ ረ ት በአንድ ላይ መሰረት። እሺ ቀጣይ ያለው ኤ ደ ን በአንድ ላይ ኤደን እደግመዋለሁ። ኤደን። እኛውንም ስታዩት ያማረኘውን ኤደን በአንድ ላይ ኤደን። እሺ ቀጥሎ ያለው ደግሞ ቀጥሎ ያለው ራሄል በአንድ ላይ ራሄል። እደግመዋለሁ። ራሄል ቀጣይ ያለው የአማርኛው ደግሞ ራ ሄ ል በአንድ ላይ ራሄል። እሺ ቀጣይ ማ ህ ሌ ት በአንድ ላይ ማህሌት። ደግመዋለሁ ማህሌት። ቀጥሎ ያለው ማ ህ ሌ ማህሌት ማህሌት የአማርኛው ማለት ነው። እሺ ቀጣይ ያለው ደግሞ ደ መ ቀ በአንድ ላይ ደመቀ። ደግመዋለሁ ደመቀ። እሺ የአማርኛው ደግሞ ደ መ ቀ በአንድ ላይ ደመቀ። እሺ ቀጣይ ያለው ቀጣይ ያለው እንደምታዩት

ማንጎ። እሽ ቀጥሎ ያለው ደግሞ ሎ ሚ በአንድ ላይ ሎሚ። ደግሞ አለው ሎሚ። የአማርኛው እንደምታዩት ሎ ሚ ሎሚ። ሽ ቀጣይ ብርቱካን በአንድ ላይ ብርቱካን። እደግመዋለሁ፣ ብርቱካን። የአማርኛው ፊት ለፊት ያለው ደግሞ ብ ር ቱ ካ ን፣ በአንድ ላይ ብርቱካን። እሽ፣ ቀጥሎ ያለው ደግሞ ወተት። ወተት፣ እደግመዋለሁ፣ ወተት። ቀጣይ ያለው የአማርኛው ወተት ወተት። እሽ ቀጣይ ያለው ደግሞ ሰ ላ ን ነ ው። በአንድ ላይ ሰላም ነው። ደግሞ አለው ሰላም ነው። እሽ ቀጣይ ሰ ላ ን ነ ው በአንድ ላይ ሰላም ነው። እሺ ቀጥሎ ያለው ደግሞ እ ን ዴ ት ነ ህ እንዴት ነ ደግሞ አለው እንዴት ነ ፊት ለፊቱ ያለውም እ ን ዴ ት ነ ህ በአንድ ላይ እንዴት ነ እሺ ቀጥሎ ያለው ደግሞ እ ን ዴ ት ነ ሺ በአንድ ላይ እንዴት ነሽ። ደግሞ አለው እንዴት ነሽ። ቀጥሎ ያለው የአማርኛው እ ን ዴ ት ነ ሺ እንዴት ነሽ። እሺ ቀጥሎ ያለው ደግሞ ው ሎ እን ዴ ት ነ ው ውሎ እንዴት ነው። ደግሞ አለው ውሎ እንዴት ነው። የአማርኛውም ውሎ እንዴት ነው የሚል ይሆናል። እሺ ቀጥሎ ያለው ደግሞ ሁ ሉ ሰ ላ ም ነ ው በአንድ ላይ ሁሉ ሰላም ነው። እደግመዋለው ሁሉ ሰላም ነው። የአማርኛውም ሁሉ ሰላም ነው የሚል ይኖረዋል ማለት ነው። እሺ ቀጥሎ ያለው ደግሞ ቀጥሎ ያለው ተ ና ፋቂ በአንድ ላይ ተናፋቂ። እደግመዋለው ተናፋቂ። የአማርኛውንም ተ ና ፋ ቂ በአንድ ላይ ተናፋቂ። እሽ ቀጥሎ ያለው ቆ ም ጆ በአንድ ላይ ቆንጆ። ደግሞ አለው ቆንጆ። ቀጥሎ ያለው የአማረኛው ቆ ም ጆ ቆንጆ። እሽ ቀጥሎ ያለው አ ማ ላ ይ አማ ላይ አማ ላይ የአማርኛውም አ ማ ላ ይ አማ ላይ። እሺ ቀጥሎ ያለው የኔ ፍቅር የኔ ፍቅር ደግሞ አለው የኔ ፍቅር የአማርኛውም የ ሜ ፍቅር የኔ ፍቅር። እሺ ቀጥሎ ያለው የ ሜ ውድ የኔ ውድ ደግመዋለው የኔ ውድ። ቀጥሎ ያለውም የኔ ውድ ሚል የአማርኛ ሳ ሙ ና በአንድ ላይ ሳሙና እደግመዋለሁ። ሳሙና የአማርኛው ቃልም ሳሙና። እንደነገርኋችሁ ቃሉ የአማርኛ ቃል ሆኖ ፊደሉ ግን በእንግሊዘኛ ፊደላት ወይም ሆሄያት እንዴት መጻፍ እንደምንችል በቀላሉ ሊያሳይ የሚችል ነው። እሺ፣ ቀጥሎ ያለው ደግሞ ሶ ፍት በአንድ ላይ ሶፍት። እደግመዋለሁ ሶፍት እሺ የአማርኛውን ደግሞ ሶ ፍ ት በአንድ ላይ ሶፍት። እሺ ቀጣይ ያለው ደግሞ ጫ ማ በአንድ ላይ ጫማ። እደግመዋለሁ ጫማ። ይሄኛውንም ስታዩት ጫ ማ በአንድ ላይ ጫማ። እሺ ቀጥሎ ያለው ደግሞ ድ ን ች በአንድ ላይ ድንች። እደግመዋለሁ ድንች። የአማረኛውንም ስታዩት ድ ን ች ድንች። እሺ ቀጣይ ያለው ደግሞ ባ ቄ ላ በአንድ ላይ ባቄላ። እደግመዋለሁ ባቄላ። ቀጣይ የአማረኛው ባ ቄላ በአንድ ላይ ባቄላ። እሺ ቀጥሎ ያለው ደግሞ አ ተ ር አተር። እደግመዋለሁ አተር። ቀጣይ ያለው የአማርኛው ማለት ነው። አ ተ ር አተር። እሺ የሚቀጥለው ጎ መ ን በአንድ ላይ ጎመን። እደግመዋለሁ ጎመን። ቀጣይ ያለው ጎ መ ን ጎመን። እሺ ቀጣይ ያለው ደግሞ ካ ሮ ት በአንድ ላይ ካሮት። እደግመዋለሁ ካሮት። ቀጣይ ካ ሮ ት በአንድ ላይ ካሮት። እሺ ቀጥሎ ያለው ደግሞ ዘ ይ ት በአንድ ላይ ዘይት። ደግሞ አለው ዘይት። የአማርኛው ዘ ይ ት ዘይት። እሺ ቀጥሎ ያለው ደግሞ ዳ ቦ በአንድ ላይ ዳቦ እደግመዋለው። ዳቦ እሺ፣ ቀጣይ የአማረኛው ዳቦ ዳቦ እሺ፣ ቀጣይ የምታዩት ደግሞ መ ኪ ና መኪና። እደግመዋለው። መኪና የአማረኛውን የምስታዩት መኪ ና መኪና። እሺ ቀጣይ ያለው ሶፋ። በአንድ ላይ ሶፋ። እደግመዋለሁ ሶፋ። የአማርኛው ሶ ፋ። በአንድ ላይ ሶፋ። እሺ ቀጣይ ያለው ደግሞ እ ን ጀራ በአንድ ላይ እንጀራ። እደግመዋለሁ እንጀራ። እሺ፣ የአማርኛውም እንጀራ፣ በአንድ ላይ እንጀራ። እሺ፣ ቀጣይ ያለው ቀጣይ ያለው ፓስታ፣ በአንድ ላይ ፓስታ። እደግመዋለሁ ፓስታ ቀጣይ ያለው ፓስታ። በአንድ ላይ ፓስታ። እደግመዋለው፣ ፓስታ። እሽ። ቀጣይ ያለው መኮረኒ። በአንድ ላይ መኮረኒ። እደግመዋለው፣ መኮረኒ። ቀጣይ መኮረ ኒ መኮረኒ እሽ። ቀጥሎ ያለው ደግሞ እያንዳንዱ ፊደል ማን ተብሎ እንደሚጠራ እንዴት እንደሚነበብና በአማርኛም ከዚያው ስለተፃፈላችሁ በቀላሉ ለማንበብ ለመፃፍ ያግዛችኋል። ይህም ብትከታተሉት ስለዚህ፣ ይህ ቀጥሎ ያለው ደግሞ ከሰል ከሰል እደግመዋለሁ። ከሰል እሽ። ቀጥሎ ያለው ከሰል ከሰል። እሽ። ቀጣይ ሳሎ ን በአንድ ላይ ሳሎን። እደግመዋለሁ። ሳሎን። የአማርኛው ሳሎን ሳሎን። እሺ። ቀጣይ ያለው ቦርሳ። በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። እሺ። ቀጥሎ ያለው ደግሞ ቦርሳ። በአንድ ላይ ቦርሳ። እሺ። ቀጣይ ሸሚዝ። በአንድ ላይ ሸሚዝ እደግመዋለሁ አለው፣ ሸሚዝ። የአማርኛው ሸሚዝ፣ ሸሚዝ። እሽ ቀጣይ ያለው ኮት፣ ኮት። እደግመዋለሁ አለው፣ ኮት። ቀጣይ ኮት፣ ኮት። እሺ ቀጥሎ ያለው ደግሞ በሬ በአንድ ላይ በሬ። እደግመዋለሁ በሬ የአማረኛው በሬ በሬ። እሽ ቀጥሎ ያለው ደግሞ ላ ም በአንድ ላይ ላም። እደግመዋለሁ ላም። እሽ ቀጥ የአማረኛው ላ ም ላም እሺ ቀጥሎ ያለው ደግሞ ፍ የ ል በአንድ ላይ ፍየል። እደግመዋለሁ፣ ፍየል። ቀጣይ ፍ የ ል በአንድ ላይ ፍየል። እሺ ቀጥሎ ያለው ደግሞ በ ግ በአንድ ላይ በግ እደግመዋለሁ በግ። እሽ ቀጣይ ያለው የአማርኛው በግ በአንድ ላይ በግ። እደግመዋለሁ በግ። እሽ ቀጥሎ ያለው ደግሞ ቀጥሎ ያለው ፈራስ በአንድ ላይ ፈረስ። እደግመዋለሁ ፈራስ። እሽ ቀጣይ ፈረስ በአንድ ላይ ፈረስ። እሺ፣ ቀጥሎ ያለው ደግሞ እንደምታዩት በቅሎ። በአንድ ላይ በቅሎ። እደግመዋለሁ፣ በቅሎ። የአማርኛው በቅሎ ደቅሎ እደግመዋለሁ በቅሎ። እሺ ቀጣይ ያለው ግ መ ል በአንድ ላይ ግመል። እደግመዋለሁ ግመል። ቀጣሎ ያለ የአማረኛው ደግሞ ፊት ለፊቱ ያለው እዚያው ግ መ ል በአንድ ላይ ግመል። እደግመዋለሁ ግመል። እሺ፣ ቀጣይ ያለው ደግሞ ድመ ት በአንድ ላይ ድመት። እደግመዋለሁ ድመት። ቀጣይ የአማርኛው ድመ ት በአንድ ላይ ድመት። እሺ፣ ቀጥሎ ያለው ደግሞ ነ ብር በአንድ ላይ ነብር። እደግመዋለሁ ነብር። እዚያው ፊት ለፊቱ ያለው የአማርኛው ደግሞ ነ ብር በአንድ ላይ ነብር። እሺ፣ ቀጥሎ ያለው አ ዞ በአንድ ላይ አዞ። እደግመዋለሁ አዞ የአማርኛው ፊትለፊቱ ያለው አ ዞ አዞ። እሺ ቀጣይ ያለው ደግሞ አ ን በ ሳ በአንድ ላይ አንበሳ። እደግመዋለሁ አንበሳ። ቀጥሎ ያለው የአማርኛ አ ን በ ሳ በአንድ ላይ አንበሳ እደግመዋለሁ አንበሳ። እሺ፣ ቀጥሎ ያለው ደግሞ ቀበሮ፣ በአንድ ላይ ቀበሮ። እደግመዋለሁ ቀበሮ። እዛው ፊት ለፊት ያለው የአማርኛው ቀበሮ፣ በአንድ ላይ ቀበሮ። እሺ፣ ቀጥሎ ያለው ደግሞ ጉ ማ ሬ በአንድ ላይ ጉማሬ። እደግመዋለው ጉማሬ። ቀጥሎ ያለው የአማርኛው ጉ ማ ሬ ጉማሬ። እሽ ቀጣይ ያለው ደግሞ አ ሳ ማ በአንድ ላይ አሳማ። እደግመዋለው አሳማ እሺ። ፊት ለፊቱ ያለው እዚያው አማርኛው አሳማ በአንድ ላይ አሳማ። እሺ፣ ቀጣይ ያለው መ ር ከ ብ በአንድ ላይ መርከብ። እደግመዋለሁ፣ መርከብ። የአማርኛው ደግሞ መ ር ከ ብ በአንድ ላይ መርከብ እደግመዋለሁ መርከብ። ይህን ሲመስል ይህን ቪዲዮ ብትከታተሉትና ብትመለከቱት የአማርኛ ቃላትን እንዴት በእንግሊዘኛ ሆሄያት ወይም ፊደላት መጻፍ እንደምትችሉ በትክክል ሊያሳያቸው የሚችል ቪዲዮ ነው። ስለዚህ ይህን ብታዩት ብታዳምጡት በቀላሉ ለማንበብና ለመጻፍ ያግዛቸዋል ያሉትን ቪዲዮ እንዲህ አዘጋጅቸዋለሁ። ስለዚህ ቪዲዮውን በደንብ ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስትጨርሱ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። መልካም ጊዜ፣ መልካም ቀን ይሁንላችሁ።